ታፕስዋፕ፣ ሃምስተር፣ ዶግስ ይሄ አይደለም ቢትኮይን ማለት። ቢትኮይን ምን እንደሆነ ከማያውቁ ሰዎች በላይ ያልሆነውን ነገር ነው ብሎ የሚያስቡ ሰዎች ይበዛሉ፣ በጣም ይበዛሉ። ታፕ ታፕ እያደረግ የምትሸቅለውን ኖትኮይን፣ ታፕስዋፕ፣ ሃምስተር፣ ዶግስ ይሄ አይደለም ቢትኮይን ማለት። በኔትወርክ ማርኬቲንግ ደግሞ ሰው እያመጣክ የሚታሰብልክ ምንም አይነት ኢንተርፕራይዝ፣ ይህንም ቢትኮይን አንለውም። በየትኛውም ሀገር መንግስት ወይም ብሔራዊ ባንክ የሚደገፍ ዲጂታል ገንዘብ ተብሎ የሚቀርብ ያም ቢትኮይን አይደለም። እና ኢተሪየም፣ ዶጅ፣ ካርዳኖ፣ ሶላና የመሳሰሉ ክሪፕቶ ከረንሲዎች እነዚህም ቢትኮይን አይደሉም ቢትኮይንም አይተኩም። አንድ ቢትኮይን ብቻ ነው ያለው፣ እሱም የማንም ሀገር ቁጥጥር ውስጥ ያልሆነ፣ ለየትኛውም የገንዘብ ልውውጥ ደግሞ የሶስተኛ ወገን የማይፈልግ አለም ላይ በሺዎች የሚቆጠሩ ራስ ገዝ የሆኑ ኢንቨስተሮች በአንድ በኩል ሶፍትዌር ባለሙያዎች እና ማይኒንግ ቢዝነሶች በእነዚህ ሚዛናዊ ስምምነት ደህንነቱ የሚጠበቅ ሚሊዮኖች ደግሞ ሀብታቸውን ለማስቀመጥና ለመለዋወጥ የሚጠቀሙበት አስተማማኝ ገንዘብ ነው። በዚህ ልክ በዓለም አቀፍ ስኬል ዋጋውን ማስጠበቅ የቻለና ተቀባይነት ያለው ከወርቅ በኋላ ቢትኮይን የመጀመሪያው ነው። ለልውውጥ ቀላልና ፈጣን በመሆን ደግሞ ከፊያት በኋላ አሁንም የመጀመሪያው ቢትኮይን ነው። ስለዚህ የሁለቱንም በዓለማችን ታሪክ ስኬታማ የሚባሉትን ገንዘቦች ወርቅና ፊያት የሁለታቸውንም ጠንካራ ጠንካራ ጎን የያዘ በላጭ የሆነ ገንዘብ ቢትኮይን ነው ማለት ነው።